ሰላም እንዴት ሰነበታችሁ? ዶክተር መስከረም ነኝ ከዩቶፒያ ቻናል። ለዛሬ ባጭር መልእክት ብቅ ብያለው። በእርግጥ አንዲት ጽሁፍ ጠዋት ጽፌበት ነበረ። ሰሞኑን የተለያዩ ዓለም አቀፍ የዜና አውታሮችና ማህበራዊ ሚዲያው የፈረንጆቹም፣ ሌላውም የኛም ማለት ነው በሰፊው እየተቀባበሉት ያሉት አንድ ታቦተ ጽዮንን የተመለከተ የቆየ መረጃ፣ የአሜሪካዊ የስለላ ድርጅት ወይም ሲአይኤ አውጥቷል ያም መረጃ ታቦተ ጽዮን ያለችበትን ቦታ ከሩቅ ማየት በሚችሉ ሰዎች ማለትም ሪሞት ቪዊንግ የሚባለው ወይንም ሳይኪክ ፓወር ባላቸው ሰዎች አማካኝነት እንግዲህ እንደ ጥንቆላም ሊሆን ይችላል እንደ ሳይንስም ሊሆን ይችላል። አይታወቅም ምን አይነት ፓወር እንዳላቸው። ከአርባ ዓመታት ገደማ በፊት በእነዚህ ሰዎች አማካኝነት እንደ አውሮፓውያን አቆጣጠር በ1988 ያለችበትን ቦታ ታቦተ ጽዮን ያለችበትን ቦታ ማየት ችለን ነበረ ከአንድ መስኪድ የሚመስል የአምልኮ ስፍራ እንግዲህ ከላይ ዶም ያለበት ስለሆነ መስጊድ ብለው ገምተዋል። እንደዛ አይነት ቦታ ከበታቹ በጣም ከታችኛው ክፍል ውስጥ ጨለማና ቀዝቃዛ በሆነ ምስጢራዊ ክፍል ውስጥ የአስከሬን ሳጥን ኮፍን በሚመስል እቃ ውስጥ ተቀምጣለች፣ ወይንም እዛ ውስጥ ተቀምጠዋል። በእቃ ውስጥ እቃ አለ፣ በሳጥኑ ሳጥን አለ አይነት ነገር ኮንቴነር ዊዚን ኮንቴነር። በዚያ የአምልኮ ስፍራ ዙሪያ ያሉት ሰዎችም ነጫጭ ልብስ የለበሱ ናቸው። ብዙ ሰዎች በቦታው ይሰባሰባሉ። የተለያዩ ጸሎቶችና ስርዓቶች ይካሄዱበታል። ከተፈቀደላቸው ሰዎች በቀርም ሳጥኑን መክፈት የሚችል የለም። ለመክፈት ከሞከሩ ወይ ለማየት ከሞከሩ አንድ ያልታወቀ ኃይል ይመታቸዋል ብለው እነዚህ እንግዲህ ሳይኪክ ፓወር ከሩቅ የማየት ችሎታ ያላቸው የተባሉት ሰዎች ያዩትን ነገር እንግዲህ ይገልጻል። ያ ዶክመንት ያን መረጃ ነው ሲ አይ ኤ በራሱ ድረ ገጽ ላይ የለቀቀው። አያይዞም መረጃው ምን ይላል? እንግዲህ እንደነዚህ ሰዎች ገለጻ እንዳዩት፣ ሰዎች ስንት ሰዎች እንደሆኑ በደንብ ስፔሲፋይድ ይሆን አይመስለኝም። ሁለት ሶስት ሰዎች ሊሆኑ ይችላሉ። እንደ ሰዎቹ ገለጻ ያ ቦታ በመካከለኛው ምስራቅ ይመስለናል ብለዋል። ምክንያቱም በዙሪያ ያሉት ሰዎች የሚናገሩት ቋንቋ አረበኛ ይመስላል። ኢትሴምስ ኢትሴምስ አይነት ነገር ነው ገለፃው ነው የሚል እርግጠኛ ገለጻ የለም ዶክመንቱ ላይ እና አረበኛ ቋንቋ ስለሚመስል መካከለኛው ምስራቅ የሆነ ቦታ ዓለም ውስጥ ሳይሆን አይቀርም አይነት ነገር ብለው ገልጸውታል። እንግዲህ ይህ ከርቀት የማየት ችሎታ አላቸው የተባሉት ሰዎች የሚያዩትን በጽሁፍም በስዕልም መልክ ለመግለጽ ሞክረዋል። ነገር ግን ያዩትን የሚገልጹት በእነርሱ እውቀትና ግንዛቤ ልክ ነው። ማለትም ወይ ከመጀመሪያው በትክክል ታቦተ ጽዮንን ያዩ መስሏቸው ያዩት ግን ሌላ ጥንታዊ ቅርስ ሊሆን ይችላል። ለምሳሌ ኃይልና ተአምራት የሚያደርጉ የሰማዕታት አጽም ያለበት ሳጥን ሊሆን ይችላል። በጣም ብዙ የተቀበሩ ስላሉ እንደዛ ማለት ነው። ይህን ገድለ አቡነ ሙሴን ስታነቡት ታዩታላችሁ። በየቦታው በየዋሻው በጣም ብዙ የመካከለኛው ምስራቅ ሀገራት ውስጥ የብዙ ቅዱሳን ሰማዕታት አጽም በሳጥን እየተደረገ እየተደረገ የተዘጋባቸው በእግዚአብሔር ኃይል የተዘጋባቸው ዋሻዎች አሉ እና ከነዚያ መካከል አንዱ አይተው ሊሆን ይችላል ነው አያተ ቅዱሳትን በዛ መልክ የተቀመጡ ብዙ አሉ። ይሄንን ሊሆን ይችላል ታቦት አየን ብለው የደመደሙት፣ አሊያ ደግሞ በትክክል ታቦተ ጽዮንን አይተው። እንግዲህ እኔ አይመስለኝም ግን፣ ምክንያቱም እግዚአብሔር በዚህ መልክ ነገሮች እንዲመረመሩ፣ በአለማዊ ወይም በጥንቆላዊ ጥበብ መንፈሳዊ ነገሮች እንዲመረመሩ ብዙም አይፈቅድም። ግን እንደው ፈቅዶላቸው ከሆነ እንበል ፈቅዶላቸውም እንኳ ከሆነ ታቦተ ጽዮንን አይተው ከሆነ አተረጓጎማቸው ስህተት ሆኖ ሊሆን ይችላል። ለምሳሌ ቦታው መካከለኛው ምስራቅ ነው ሲሉ ኢትዮጵያ ውስጥም ቢያዩ ያው መካከለኛው ምስራቅ ብለው ሊገልጹት ይችላሉ። ምክንያቱም ሃይማኖታዊና ታሪካዊ ትስስሯ በብዛት ወደ መካከለኛው ምስራቅ ካለው ጋር ስለሚያደላ ማለት ነው። እንዲሁም በመልክዓ ምድራዊ አቀማመጥም ወደ መካከለኛው ምስራቅ ጠጋም ስለምትል ይህንን በዛ መልክ ገልጸውት ሊሆን ይችላል። መስጊድ የሚመስል የአምልኮ ስፍራ ያሉበትም ምክንያት ከላይ ዶም ወይም ጉልላት ስላለው ነው ይህን ያሉት። ምናልባት እነርሱ ያዩት እንግዲህ አክሱም የአክሱም ጽዮን ቤተክርስቲያን ሊሆን ይችላል። ነገር ግን በምዕራቡ ዓለም ጉልላት ያለው ቤተክርስቲያን የተለመደ የቤተክርስቲያን አሰራር አይደለም። እነሱ ጋር የተለመደው ያው ሶስት ማዘን ያለው ሾጠጥ ያለ ላዩ ላይ ረጅም የመስቀል ቅርጽ ያለው ጉልላት የሚመስል ነገር ነው እንጂ እንደ ኢትዮጵያ ግማሽ ክብ የሚመስል ትልቅ ጉልላት ከላይ አድርጎ ቤተክርስቲያንን መስራት የተለመደ አይደለም እነሱ ጋር። ኢትዮጵያ ውስጥ ግን የተለመደ ነው። ስለዚህ ይህንን ግማሽ ዶም ማለትም ግማሽ ክብ ቅርጽ ያለው ዶም ሲያዩ ለእነርሱ መስጊድ መስሎ ታይቷቸው ሊሆን ይችላል። አረብኛ ቋንቋ የመሰላቸውም ትግርኛ ወይም አማርኛ ሰምተው ሊሆን ይችላል። እና ቦታው መካከለኛ ምስራቅ ይችል ይመስላል ሲሉ በግምት ነው የገለጹት። ወይ ደግሞ ከናካቴውም እንግዲህ ታቦተ ጽዮንን አላዩም ሊሆን ይችላል። ቅድም እንዳልኩት ሌሎች ንዋየ ቅድሳት አይተው ሊሆን ይችላል። ዞሮ ዞሮ እንግዲህ ለአርባ ዓመታት አካባቢ በምስጢር ተይዞ የነበረ ነው። ለምን አሁን ለመልቀቅ ፈለጉ የሚለው ነው። እኔ የራሴን ምልከታ ትንሽ ላጋራችሁ የፈለግኩት በዚች አጭር ቪዲዮ እንደሚታወቀው፣ በሲአይኤ አሰራር እንግዲህ አንድ መረጃ ለተወሰኑ አሰርት ዓመታት ወይም ከዚያ በላይ ለአርባ ለሐምሳ ዓመት ወይም እንደ መረጃው ክብደት ለመቶም ሊሆን ይችላል ለሁለት መቶም ሊሆን ይችላል በሚስጢር ተይዞ ይቆይና ከዛ ለህዝቡ ይፋ ይደረጋል። ይሄ የሲአይኤም ብቻ ሳይሆን ሌሎችም የስለላ ድርጅቶች ወይም በጥቅሉ የምስጢር ማህበራትም አሰራር ነው። ስለዚህ ይፋ ሲደረግ ዲክላሲፋይ የተደረገ ማለት ነው እና ይፋ የሚሆነው አሁን ቢለቀቁ ችግር የለውም፣ ለሀገር ደህንነት ስጋት አይፈጥሩም፣ ስለዚህ ያለፈባቸው መረጃዎች ስለሆኑ እንደ ታሪክ ህዝቡም ሊያውቃቸው ይችላል በአሁኑ ሰዓት ወይም ደግሞ ምርምር የሚያደርጉ የታሪክ ሰዎችም ሊመለከቱት ይችላሉ ብለው ሲያስቡ መረጃዎቹን ይለቃሉ። ገና ለህዝብ ያልተለቀቁ መረጃዎች ከሆኑ ደግሞ ክላሲፋይድ ናቸው ማለት ነው። ዲክላሲፋይ አይደረጉም፣ በምስጢር መረጃነታቸው ይቆያሉ። ይህን ታቦተ ጽዮንን የተመለከተው መረጃ ወደ ህዝብ ቢወጣ ይፋ ቢሆን ችግር የለውም ብለው ወይም ያለፈበት መረጃ ስለሆነ አሁን መለቀቅ ይችላል ብለው ስላመኑ አይመስለኝም አሁን የለቀቁት። ምክንያቱም የታቦተ ጽዮን ፍለጋ ነገር በዚህ ጊዜ ሰዎችን ኢንትረስት የሚያደርግ የሰዎችን ቀልብ የሚገዛ፣ በዚህ ጊዜ ደግሞ የማይገዛ የምንለው አይደለም። እስከ ዓለም ፍጻሜ የሚያልፍበት ርዕሰ ጉዳይ አይደለም። እንደ እኔ እምነት እንደዚህ የሁሉንም እምነቶች ወይም የዓለምን ሕዝብ ቀልብ ሊይዙ የሚችሉ መረጃዎች ለብዙ ዓመታት በሚስጥር ተይዘው ቆይተው ከዚያ በኋላ ለመለቀቅ ጊዜ ሲመረጥላቸው ያን ጊዜ ያለ ምክንያት የሚመርጡት አይመስለኝም። ምክንያቱም መረጃ ወርቅ ነው፣ ዝም ብሎ በሜዳ አይባክንም እና እኔ እንግዲህ እንደሚመስለኛው የእኔን እይታ ነው የምገልጽላችሁ። ይህን መረጃ አሁን ሲለቁ በግሌ ከምን ጋር አገናኘውት መሰላቸው የትግራይ ቤተ ክህነትን ለመመስረት ከሚደረገው እንቅስቃሴ ጋር ነው ያገናኘሁት። ምክንያቱም ይህ እንቅስቃሴ ያው ፖለቲካዊው ብሶት እንዳለ ሆኖ በሃይማኖታዊው በኩል ካየ ነው ይህ እንቅስቃሴ አይሁዳዊ እንጂ ክርስቲያናዊ እሳቤ ላይ የተመሰረተ ስላልሆነ ነው። እንደሚታወቀው ለምንድን ነው እንደዛ ያልኩት? እንግዲህ ከፋሺስት ጣሊያን ጀምሮ ሰሜን ላይ ያለው ለመገንጠል ወይንም ለመከፈል የሚደረገው እንቅስቃሴ በፖለቲካውም በሃይማኖቱም ደቂቀ እስጢፋን ነው እንደ እምነቱ ጀግኖች ቆጥሮ ወደፊት ለማምጣት እየተሞከረ ያለው በቃ እንደው ሌሎች ቅዱሳን የሌሉ ይመስል በትግራይ ወይም በሰሜን ያውም እልፍ አላፋት ቅዱሳን እያሉ እጅግ በጣም ውጭጭ ተብሎ እየተሰበከ ያለው የደቂቀ እስጢፋ ነገር ነው ደቂቀ እስጢፋ ደግሞ እንግዲህ እኔ ብዙ ጊዜ ደጋግሜ ገልጭ የላቸዋለው የራሳቸው የፕሮፌሰር ጌታቸው ኃይሌ የተረጎሟቸው የነሱ ገድል ብለው የሚጠሯቸው ጽሁፎቻቸው ውስጥ ኢትዮጵያን እንደ ባቢሎን እና እንደ ግብፅ ነው የሚያዩዋት። እነሱ ደግሞ በባርነት እንደሚኖሩባት አገር ነው የሚያስቧት። እንደዛ ነው የገለጿት ኢትዮጵያን እና መቼ ነው የተስፋይቱን ምድር ሀገራችንን የምናያት የሚል ጉጉት እንደነበራቸው ነው የገለጹት። ራሳቸውን እንደ ፈላሻዎች ነው የገለጹት። ወይም ሌሎች መነኮሳትና አገረ ገዢዎች በነገስታቱ ይላኩ የነበሩ ወታደሮች አገረ ገዢዎች እንደ ፈላሻ ነበር ይቆጥሯቸው የነበሩት ፈላሾች ብለው ቃል በቃል ይገልጿቸው እንደነበረ የራሳቸው ገድል ተብዬዎቹ ጽሁፎች ላይ አሉ እና ከኢትዮጵያ ይልቅ ለእስራኤል ስስ ልብ ነበራቸው ራሳቸውን በአስራ ሁለት ነገድ እስራኤል ከፍለው 12 ተወካይ ይዘው ሁሉ ወደ እስራኤል የሄዱበትም ጊዜ አለ በገድላ አባዝራ ያሉት ክፍል ውስጥ አለ እና ሌላው ደግሞ እስራኤላዊነትን አስመልክቶ ከነገስታቱ ጋር እና ከሌሎች መነኮሳት ጋር ይከራከሩ እንደነበረ እነሱ እስራኤላዊ ናቸው፣ እኛም ደግሞ እስራኤላዊ ነን ምናምን የሚል አገላለጹ ሊጠቀሙ እንደነበረ ይህንን ጽፈው አልገድላቸው ላይ አፄ ዘራ ያዕቆብም ራሱ መጽሐፈ ሜላድ ወይም ድርሳን ልደቱ በተባለው መጽሐፉ ውስጥ ከመጀመሪያው እስከ መጨረሻው አይሁዳዊ እያለን የገለጻቸው እንጂ አንድም ቦታ ክርስቲያን አላላቸውም። እና በሁለቱም ወገን በእነሱም በአፄ ዘራ ያዕቆብም በኩል ያለው መረጃ ይሁዲነታቸውን ይበልጥ የሚያሳይ ነው፣ በእምነትም ማለት ነው። ከዚህም በተጨማሪ ከአክሱም ካህናት ጋር ክርክር ማድረግ ይፈልጉ እንደነበረ ስለ ታቦት፣ ከዚያም አልፎ ስለ ቅድስት ድንግል ማርያም ያላቸው አመለካከት ከክርስቲያናዊ እምነት ያፈነገጠ እንደሆነ ይታወቃል። ታቦቶችንና መስቀሎችን የሰው እጅ ስራ የሆኑ እንጨቶች እንጨት እያሉ ነበር የሚገልጿቸው። የቅድስት ድንግል ማርያምን ስዕል ተአምረ ማርያምን ጨምሮ ሌሎች ውዳሴዎቿን ደግሞ እንደማያስፈልጉ ጭማሪዎች አድርገው ይመለከቷቸው እንደነበረ ገድላቸው ላይ የተጻፈ ነገር ነው እና ያዝ ለቀቅ ነው እንግዲህ ቤተክርስቲያንን ለማደስ የተነሱ ናቸው፣ በአይሁድኛ ማለት ነው። ልክ እንደ አሁኑ የፕሮቴስታንት ተሀድሶ እምነት ማለት ነው። ያዘለቀቅ አካሄድ ነው። ቤተክርስቲያን ውስጥ ነው የሚሄዱት። አንዴ የሚያከብሩ ይመስላሉ፣ አንዴ ደግሞ ይቃወማሉ። አስተሳሰባቸው ሁሉ ክርስቲያናዊ ሳይሆን አይሁዳዊ ነው የነበረው። ይህንን ደጋግሜ አሳውቄያቸዋለሁ። በእኔ መጽሐፍም ላይ በዝርዝር ታገኙታላችሁ፣ ደቂቀ እስጢፋ የሚለው ላይ ማለት ነው። እንግዲህ የእኔ ጥያቄ ይህ ነው። ዛሬ አይሁዶቹ ደቂቀ እስጢፋ የክርስትና እምነት ጀግኖች ተደርገው በትግራይ ጽንፈኞች ይቀነቀንላቸዋል፣ እየሰማን ነው። እነሱ ደግሞ ራዕያቸውና ህልማቸው ለትግራይና ለኢትዮጵያ አልነበረም ለእስራኤል ነበረ እና እስራኤል ተመልሳ ሀገር ሆና ሊያዋት ይናፍቆ የነበሩ ፈላሾች ነበሩ። የዛሬ አምስት መቶ ዓመት የነበረ ይሄ ምኞታቸው ደግሞ በሀያኛው መቶ ክፍለ ዘመን ተሳክቶ እንግዲህ እስራኤል ሀገር ሆናላቸዋለች። ያው እንደምናውቀው እስራኤሎች የቀራቸው ታቦተ ጽዮንን አግኝቶ ሶስተኛውን ቤተ መቅደስ ሰርቶ መስዋዕቱን ሰውቶ እንግዲህ ክርስቶስ የሚሉትን የራሳቸውን መሲ ማንገስ ነው። ለዚህ ደግሞ ታቦተ ጽዮንን የሚያስረክባቸው ይፈልጋሉ እና የትግራይ ቤተ ክህነት የተፈለገው ለዚህ ቢሆንስ የሚል ጥያቄ ነው። እንግዲህ እኔ ለየዋህ የትግራይ ተወላጆች የኦርቶዶክስ ተዋህዶ እምነት ተከታይ ለሚመስሏቸው ማለትም ደቂቀ እስጢፋና ደጋፊዎቻቸው በጣም ስለነሱ የሚያቀነቅኑት ማለት ነው የእውነት የኦርቶዶክስ ተዋሕዶ እምነት ተከታይ ገዳማውያን መነኮሳት ለሚመስሏቸው ነው ይህን ጥያቄ እያቀረብኩ ያለሁት። እና ጸረ ክርስቲያናዊ፣ ጸረ ማርያማዊ አላማ ቢኖራቸውስ ብላችሁ አስባችሁ ታውቃላችሁ ወይ? የደቂቀ እስጢፋ እንግዲህ ማንነት ወደ አይሁድ የሚያደላ ነው ብያችኋለሁ። እንደ አይሁድ ካየናቸው፣ አዎ እንግዲህ የደቂቀ እስጢፋ እንቅስቃሴ ትክክል ነው። ለይሁዲ እምነት እየሰሩ ነው ያለው። ባይ ኤኒ ሚንስ፣ በማንኛውም መንገድ ብቻ ታቦተ ጽዮን እስራኤል ሄዳ ሶስተኛው ቤተ መቅደስ ተገንብቶ መቅረብ ያለበት መስዋዕት ቀርቦ መሆን ያለበት ትንቢት ሁሉ መፈጸም አለበት። እንደ ይሁዲ እምነት አዎ ጀግና ናቸው፣ እየሰሩ ነው ያለው። እንደ ክርስትና ካየነው ግን ትልቅ ጥፋት ነው እያጠፉ ያለው። ምክንያቱም በዚያም ወቅት እንግዲህ የእንቅስቃሴያቸውን ሁኔታ ስናየው ትልቁን ውለት አለ ትግራይ እያዋለው፣ በክርስቲያናዊ አይን ካየነው አፄ ዘራ ያቆብ ነው። ምክንያቱም አፄ ዘራ ያቆብ ተረስታ የነበረችውን አክሱም ጽዮንን ዳግመኛ ለነገስታት መቀበያ እንድትሆን ነው ያደረገው እና ብዙ ወርቅና ብር ብዙ ርስትና ጉልት ሰጥቶ ያከበራት አፄ ዘርዓ ያዕቆብ ነው። ስለዚህ አሁንም ሴንተር አክሱም ትግራይ የኢትዮጵያ ስልጣኔ ሴንተር የአክሱም ስልጣኔ ሴንተር ሆና እንድትቀጥል በክርስትና አይን ያንን እንድትቀጥል ነው እንግዲህ አድርጎ ትልቅ ስራ የሰራው ማለት ነው እንጂ እንዳይሁዶቹ አመለካከትማ ከእስራኤል ከኢየሩሳሌም እነሱ ከሚፈልጉት ከዚያች ቦታ ውጭ ሌላ የእምነት ማዕከል ታቦተ ጽዮንን የያዘ ሌላ የእምነት ማዕከል እንዲኖር እንደማይፈልጉ የታወቀ ነው። ይሄ በደቂቀ እስጢፋ ተቃውሞ ይታያል። ምክንያቱም ገድላቸውም ላይ እንደሚገልጸው ከአክሱም ካህናት ጋር ክርክር ያደርጉ ነበር። ከእነሱም ጋር ስምምነት አልነበራቸውም። ይሄ በአባ እስጢፋኖስ ገድል ላይ የተጻፈ ነገር ነው። እነደቂቀ እስጢፋና መሰሎቻቸው ረጅም የማጣጣል የማንቋሸሽ ዘመቻ አክሱም ጽዮን ላይ አድርገው እንደነበረ ምንም ጥያቄ የለውም። ገድለ ቅዱስ ያሬድም ላይ ስናየው ቅዱስ ያሬድ ደብተራ ኦሪት እያለ ታቦተ ጽዮን ያለችበት ቦታ ድረስ በመሄድ በጣም ብዙ ድርሰቶችን ለእመቤታችን ለቅድስት ድንግል ማርያም፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጽዮን እያለ ቅድስት ድንግል ማርያምን በስም እየጠራ ጌታችንን በስም እየጠራ ክርስቲያናዊ ድርሰት ደርሶ ሲዘምር የአይሁድ ማህበር ግን ይቃወሙት ነበረ ይላል። የነ ደቂቀ እስጢፋኖስ ቅድመ አያቶች ናቸው። እንግዲህ እነዚህ በቅዱስ ያሬድ ጊዜ የነበሩ ማለት ነው እና አክሱምን ይቃወሟት ነበረ ከጥንትም ጀምሮ የኖረ ታሪክ ነው እና እንግዲህ ያ ከሆነ በአፄ ዘር ያቆብ ኃይል ከሆነ አክሱም መልሳ ሲግኒፊካንሷን ያገኘችው ፖለቲካል ሪሊጂየስ ሲግኒፊካንስ ያገኘችው ማለት ነው። አሁን ታዲያ ሩጫው ታቦተ ጽዮንን ለማስረከብ ነው ወይ እንደገና የደቂቀ እስጢፋን ዓላማ ይዞ አንግቦ መነሳት የተፈለገበት? ደቂቀ እስጢፋዎችና ደጋፊዎቻቸው ሆይ፣ ለማን ነው የምትሰሩት? ለኢትዮጵያ ወይስ ለእስራኤል? ለመቤታችን ለታቦተ ጽዮን፣ ለቅድስ ድንግል ማርያም፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወይስ ለሞሳድ እና ለሲአይኤ ነው የምትሰሩት? ለክርስትና እምነት ነው የምትሰሩት ወይስ ለይሁዲ? ምን እየሰራችሁ እንዳለ ስንቶቻችሁ ገብቷችኋል? ስንቶቻችሁስ ሳይገባችሁ ተባባሪ እየሆናችሁ ነው? እንግዲህ ሲያኤ የዛሬ ቦታውን አይቸው ነበረ ብሏል። ኢትዮጵያ የሚበል ሚድልስቲ የሚበል ብቻ አይቸዋለው እኔ ብሏል እና አገኘሁት ከዛ ያመጣሁት ለማለት ሊሆን ይችላል እየተንደረደረ ያለው እና እንግዲህ አስረካቢ እየፈለገ ነው ማለት ነው። ወይም አስረክቤ ያለው ብሎ የሚዋሽለት እየፈለገ ነው ያለው ማለት ነው። አክሰስ አድርጌዋለሁ መረጃውን ማለት ነገ ከነጎዲያ ደግሞ አገኘውት በእጅ ያስገባውት በል አትደነቁ ማለት ነው። እኔ እንደሚገባኝ ዋሽቶም ቢሆን ተባባሪ የሚመስል ሰው ስለሚያስፈልግ ማለት ነው። እኛ ግን እንግዲህ እኛ ክርስቲያኖች አስረግጠን እንደምናምነው ማንም ታቦተ ጽዮንን ከኢትዮጵያ ሊወስዳት አይችልም። ምክንያቱም ሲጀምር በሰው ፈቃድ የምትንቀሳቀስ አይደለችም፣ በሰው ፈቃድም የምትታይ አይደለችም፣ በሰይጣን ኃይልም የምትታይ አይደለችም። ሲቀጥል ደግሞ ድርሳነ ጽዮንን፣ ክብረ ነገስትን የመሳሰሉ መጽሐፍትን ስናይ ጠቢቡ ሰሎሞን ከንግስተ ሳባ ጋር ሲለያይ ያየው ራእይ ፀሐይ ከእስራኤል ምድር ወደ ኢትዮጵያ ስትሄድ በዚያም ለዘላለም ስታበራ ነው ያየው እንጂ የሆነ እስከሆነ ዘመን ድረስ ቆይታ ወደ እስራኤል ስትመለስ የሚል ነገር አላየም። ያን ራእይ ነው ያየው። ለዘላለም በዚያው ኖረች፣ እዚያው ላይ በኃይል አበራች፣ ለዘላለም በዚያው ቆየች ነው የሚለው እና ዘላለም ማለት ደግሞ እስከ ዓለም ፍጻሜ። ከዚያም በኋላ ደግሞ በእግዚአብሔር ልዩ ጥበብ ተነጥቃ እንግዲህ በዮሐንስ ራእይ ላይ እንደምናየው በሰማያትም ላይ ልናያት እንችላለን። ወይም ደግሞ በልዩ ሜቲካል ወይም ሚስጥራዊ በሆነ መንፈሳዊ ራእይ ራሷን መቤታችንን ሆናም ልናያት እንችላለን። አይታወቅም። ብቻ ግን በነ ሲአይኤም በነ ሞሳድም በነማንም እጅ አትገባም፣ አትገባም፣ አትገባም። በቃ ይሄንን ግልጽ አድርጎልናል ፈጣሪ። ቅድም አንድ የትግራይ ብሔርተኛ ይመስለኛል የጻፈልኝን አስተያየት ላስነብባችሁና ላብቃ። እዚ ዩቲዩብ ላይ ጠዋት የጻፍኩት ልጥፍ ላይ ነው ስለ ሲያኤ መረጃ እንደዚህ እንደዚህ ብዬ አስተያየቴን ከጻፍኩ በኋላ ከስር ምን ብሎ ጻፈልኝ። ትግራይ ነፃ ስትወጣ ኢትዮጵያ እንደ ሀገር ሰላም ስትሆን መጥተው ያረጋግጣሉ ብሎ ጻፈልኝ። ማለትም ታቦተ ጽዮን አክሱም ላይ መኖሯን እነ ሲያኤ የሚሆኑ ሌላ ማንም አካል መጥቶ ሊያረጋግጥ ይችላል ማለት ነው። እንግዲህ ለዛ ደግሞ ትግራይ ነፃ መውጣት አለባት፣ ኢትዮጵያ ደግሞ እንደ ሀገር ሰላም መሆን አለባት የሚል ነው እንግዲህ አስተሳሰቡ፣ የተረዳሁት እና እንዴት ነው የሚያረጋግጡት? ገብተው እንዲያዩ ይፈቀድላቸዋል ማለት ነው። ያንን ለማድረግ ነው የትግራይ ነፃነት ያስፈለገው ማለት ነው። ያን ያልተፈቀደላቸውን ሰዎች ይመታል የተባለውን የማይቻል ኃይልስ እንዴት ሊቋቋሙት ያስባሉ? የትግራይ ቤተ ክህነትስ እንዴት ነው ይህን ኃይል አልፎ ለመሄድ የሚያስበው? ወይስ ድራማ ለመስራት ታስቧል? የትግራይ ነፃነትም ሆነ የትግራይ ቤተ ክህነት ያስፈለገው ለዚህ አይነት አላማ ከሆነ እንግዲህ ምን ያህሎቻችሁ በዚያ ውስጥ ተሳታፊ ናችሁ? እንግዲህ አይቻልም እንጂ የሚቻል እንኳ ቢሆን ማለት ነው ድራማው፣ ድራማ መስራትም እግዚአብሔር ሲፈቅድ እኮ ነው የሚቻለው እና በጥቅሉ የደቂቀ እስጢፋና የፅንፈኛ ትግራይ ብሔርተኝነት ተከታዮች ሃይማኖትን አስመልክቶ ያላችሁ አቋም ምንድን ነው? ክርስቲያኖች ናችሁ ወይስ አይሁዶች? እንግዲህ ይሄ ጥያቄ ለመሰንዘር ነው። ዞሮ ዞሮ ያው ያለ እግዚአብሔር ፈቃድ የሚሆን አንዳችም ነገር የለም። እግዚአብሔር ደግሞ ከአማናዊት ጽዮን ከድንግል ማርያም ሰው ሆኖ ተወልዶ በመስቀል ላይ መስዋዕት ሆኖ በራሱ ደም ከዋጀን በኋላ እንደገና የቅድስት እናቱ ምሳሌ የሆነችውን ታቦተ ጽዮንን የፍየልና የጊደር መስዋዕት እንድትቀበል ወደ እስራኤል ይመልሳታል፣ ማለት ትልቅ ክህደት ነው። ታቦቷን በእመቤታችን ጽላቱንና በላዩ ላይ ያሉትን ቃላት ደግሞ በኢየሱስ ክርስቶስ መስለው አባቶች ብዙ ምስጋና ደርሰው ለ2ሺ ዓመታት ካመሰገኑበት በኋላ እኛም ካመሰገንበት በኋላ ዛሬ የኦሪት መስዋዕት ፍለጋ ታቦቲቱም ጽላቶቹም ወደ እስራኤል በፍጹም ሊሄዱ አይችሉም። መቼም አይሆንም፣ አይፈጸምም። የሚሻለው የራሳችንን አቋም አስተካክሎ ንስሐ መግባትና እውነተኞች ክርስቲያኖች መሆን ነው ማለት ነው። እንግዲህ ይህን መልክት ማስተላልፈው ለደቂቀ እስጢፋ ደጋፊዎች እና ለጽንፈኛ አመለካከት ላላቸው በሙሉ ይሄ መስመር ከክርስትና እንደሚያወጣቸው እንዲረዱት፣ ሙሉ ለሙሉ ወደ አይሁድ ፕሮጀክት የሚያስገባቸው መሆኑን እንዲያውቁት ማገናዘብ እንዲችሉ ነው። ይህንን ማስተላልፈው ትግራይ ላሉ ብቻ አይደለም። በማንኛውም የኢትዮጵያ ክፍል ያሉ የደቂቀ እስጢፋ ደጋፊዎች በሙሉ የዚህ ዓላማ ተባባሪ ሊሆኑ እንደሚችሉ ወደ ግራም ወደ ቀኝም ዞር ዞር እያደረጉ ነገሩን እንዲያስቡት ለማለት ነው። እዚሁ ጋር አበቃለሁ። መልካም ሰንበት ይሆንላችሁ። ይቆየን።